አጣዬ ከተማ እስካሁን አላሳየኋቸውም ነበር። ይ አሁን አጣዬ ከተማ እየሰራ ነው። ወይኔ ሲያምር አጣዬ፣ እንዴት ትልቅ ከተማ አለ። እኔ አላቅም እንደዚህ መኖሩን ማለት ነው። አጣዬ ሁለተኛ ደረጃ መሰናዶ በጣም ያምራል እኔ አላቅም እየመርገን አጣየ ከተማ መኖሩ ሐኪም ቤቱ እኔ እያየው ነው። የፌሶን ማዘጋጃ እና እየደመ ኮለ ደሞ ተቻለ ሀብዱ ሀብዱ ዑመር መስጂድ ኢንሻአላ። አዳዲስ ከተማዎች ሲያምሩ እነዚህ አዲስ ሰፈራቸው ወደ አጣየ አሁን እያየሁ ነው። በዛኛው ስልኬ በስ እያየሁ እየቀረስኩኝ ነው። የሚገባው ግን እኔ ድምጽ ብቻ ነው ያቻይ ገበው። ምክንያቱም ሰማ አድርጊያለሁ። እዛኛው ሰማ አይደል፣ ሰማ ስላደረኩኝ አይገባም ድምጽ ሻጣስ ሰማ ባላደርግ ግን ይገባ ነበረ። የመርግን ያለሽ ሰሪ ሰሪ አላ ካናት ሲያለሽ እንዴ ዩቲዩብ ኮንቴንት ቲክቶክ አይደለም። ዝም ብሎ ሙዚቃ መልቀቅ እንትና መልቀቅ አይቻልም። ስራና ስራ ብቻ ነው። አይ ወሬሽ፣ ወይ ወሬው ስንታ ነው? ቁም ነገር የሚወራው ቁም ነገር የሚወራ የለምና ቁም ነገር ሳይሆን ያኔ የራስሽ ስራ መሆን አለበት። በስ ያኔ ያገኙትን መልቀቅ አይቻልም ነው እንጂ ቁም ነገር ደሞ እንደው ለማናቸው ቁም ነገር የሚሰሩት ጨዋታ ብቻ ነው። ቃቃ ጨዋታ እኔ ቁም ነገር እየሰራሁ ይኸው፣ አጣየን እያሳየን ነው አይደል? ይሄ ቁም ነገር አይደል? ትልቅ ቁም ነገር እዛ ይሄ ወርቅ ቁም ነገር እኮ ነው። ሀገር ማሳየት እኮ ደስ ይላል። ነሰላም በጣም ነው ደስ የሚለው። ነው እዩ፣ እዚህ ጋ ኳስ ሜዳው፣ ይሄ ኳስ ሜዳ ነው። ስቴዲየም ኢንፌክሽን ሹፍ፣ ቴክኒክ ና ሙያ እንትን፣ እያንዳንዱ ቦታ ደስ የሚል ነገር ጽሁፍ አለ። አጣየ ሁለተኛ ደረጃ መሰናዶ ትምህርት ትምህርት ቤት ነው ትምህርት ቤት ነው የሚለው። ትቤት በአጭሩ ስትጻፍ ትቤት ናት፣ በረጅሙ ስትጻፍ እንዴት እንዴት ናት? ወሳኩ መስጂድ፣ መስጂዶች፣ መስጂድ አለ። ኢንሻአላህ። በጣም በጣም አሪፍ አሪፍ አሪፍ አሪፍ አሪፍ አሪፍ፣ የምር በጣም ደስ የሚለው ነው። እርሻው ደግሞ ደስ ሲል ሜዳ ነው። በዛ ላይ ሜዳ ነው። ሜዳ ነው ወጣ ወጣ ያለው ቤትም እኔ እኮ የሚገርመኝ አሁን ለምሳሌ ሰዎች ቦታ ሲገዙ እዚች መሀል ከተማ ላለው ስንትና ስንት ብር ያፈሳሉ። ከዚች ደግሞ ትንሽ ፈቀቅ ብሎ ቢገዙ በርካሽ ይገዛሉ። ወይ ተሳስተን እኮ ነው። ለምን ፈቀቅ ብለን ከርካሽ እንገዛም? ግዴታ ግዴታ መሀል መሆኑ ምን እንድነው?

አይዴ አላ እነግርሻለሁ። ጥ ሽ ገብቶኛል። የዛ ስም ሌላ ነው፣ አይደለም አሁን ያልሽው። አይደለም፣ አውቃታለሁ። አሁን ያልሻትን ልጅ አላወኳትም። ይሄ አዲስ በአረበኛ ተጽፏል፣ በእንግሊዘኛ ተጽፏል። መርከዝ መስጅድ በጣም በጣም ነው የሚያምር። የምር አሁን ያልሻ ስም መስጅዱ በጣም ደስ የሚለው በጣም በጣም እዚህ ደግሞ መስኩ ተቋረጠ ዘጋ። እኔ አልዘጋሁትም። ቪዲየን አወራለሁ። ኧረ ብቻዬን አይደለም። አጣዬ ልናፈቀቻችሁ ይቺው፣ ይኸው ሀገራችሁ፣ ይኸውና አጣዬን ምርጥ አድርጌ አመጣሁላችሁ አይደል እንዴ? እና ላይ ካደጉ ሰብስክራይብ አደጎ ሻራ አደጎ ኮሜንት፣ አስተያየት ስጡ። በቀጣይ እንዲያሳያቸው የምትፈልጉት ሀገር ካለ ኮሜንት ላይ ጠይቁኝ፣ ያሳያችኋለሁኝ። ክሰፍ አድጌ እንደዚህ ጎላ አድጌ ምናምን ሽር ሽር አድጌ ያሳያችኋለሁ። እንደዚህ ማድጌም በምትፈልጉም መልኩ የምር አጣየ የናፈቃቸው አሁን ስታው ያረብ የምር የሆነ አዲስ ነው የሚሆነው የሆነ አዲስ ነገር ነው የሚሰማችሁ። እንደዚህ ስታውት የምሬ ነው ወይም አይታችሁ ሞክሩት። ወይም እኔ የምለቀው ቪዲዮ ተከታተላችሁ እዩት ማለት ነው። መንገዱ አሪፍ ነው፣ መንገዱ ማለት ነው ይሄ ቋይ የመኪናው መንገድ ይሄ እግር ይሄ መኪ ሲውፍ ያስፋልቱ ነው፣ ያስፋልቱ ነው ቋይ ንሄድ ንሄድ ንሄድ አለ። በነገራችን ላይ ፎቁ ሁላ እንደዚህ ልጠፈ ባቋይ ልቆም ትላርጋ እንደዚህ ሳረገው ነው ፎቁ እና ምድሩ የሚለይልኝ ዝርግት ሳረገው ግን ሁሉም ምድር ይመስላል እንጂ ፎቅ መልቷል። አይዋ ናይ በጣም ያምራል። ለምን አይታችሁት ትወዱታላችሁ፣ ትደሰታላችሁ። አጣየች እኔም በስ ሀገራችሁን አየውላችሁ። ጎራዎቹ ለራሱ ትላልሾች ናቸው። ደስ የሚለው ነገር ገደል የለውም፣ ዳገት የለውም ምናምን ስብሓንአላ፣ እንደ ገዴል ሁላ ብቻ ነው እዚ ታል ነው የምር ያን ያክል አይደለም። ስ ደስ ይላሉ ጎራው ላይ ወታቸው ከተማዋን መሬት ለማየት ደስ ይላል። በቃ ያለ ደስ በጣም ነው የሚያምረው። እኔ መቼም በዚህ ሳይ በጣም ነው ደስ የሚላኝ። በቀጣይ ብዙ ያላሳያችሁን አሳየ ነው። መስጂድ አቡ ሙሳ አል አሽዐሪ ስብሐነላህ በአረብኛ እና በእንግሊዝኛ በአማርኛ ተጽፏል፣ ትላለሽ በጣም ደስ ይላል። ለማንኛውም በቀጣይ ቪዲዮ እስከምንገናኝ ድረስ ሁላችሁም ሰብስክራይብ ማድጉ፣ ላይክ አድጉ፣ ሸር አድጉ። ሁሉንም ማሳያችኋለሁ። ሺ ምርዋ የምትባል ከተማ ዲሞዛ አለች። እዛዋ ጣይጎን ማለት ነው ምክንያቱ ሜዳ ስለሆነ ዝምንጠር መንተር ዝምንጠር ዝስማር ለመንጠር እዚ አሁን ከከተማው ብቻ አሉ መንጠሮች ነው። ግን ከከተማው ጋር የሚለየው ነገር የለም። ይሄ ከተማ ነው። ለማንኛውም አሪፍ ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ። ሰብስክራይብ አድጉ፣ ሸር አድጉ፣ ላይክ አድጉ፣ ኮሜንት አስተያየት ሰጡሽ።